ብዙ ነገር ሆነን የሆነብንን ነገር በሙሉ ይቅር ብለን ሳይሆን ችለን እናልፋለን። አስታውሉ፣ ንግግር ብዙ እውነታን ይደብቃል። ይቅር ስለማለት የሚሰብካችሁ ሰው በተግባሩ ካላገኛችሁት እመኑኛ በየዕለቱ የሚሸጣችሁ ነጋቸውን የሚያበላሽ ግብረ ይሁዳዊ ሰው ነው። እኛ ደግሞ ይቅር ብለን ሳይሆን ችለን እናልፋለን መጫችን ተቀይሮ ነጋችን ተስፋ በማድረግ የሆነብንን ነገር በሙሉ ትተንና ችለን እናልፋለን እንጂ እሳትማ ሁሌም ውስጣችን እንደተደበቀ ነው። የሆነብንን ነገር እያንዳንዱን በሙሉ በተሻለ ነገር ለመቀየር ተስፋ ስናደርግ መቻልን መተውን እንለማመዳለን። አባቶቻችንም ለዚህ ነው የችሎት ማነቂያ ይስጣችሁ የሚሉ። አስቡት እንግዲህ፣ ንግግር ብዙ እውነታን ይደብቃል አልኳቸው። የምታዩቸው ነገሮች ደግሞ እንድታያቸው የተፈለጉ ሲሆኑ ማስተዋልን ይቀሟቸዋል። ትላንት ስለ ጸጉራችሁ ጤነኝነት ሻምፖ እያመረተ የተለያዩ ማግባቢያዎችን በማስታወቂያ መልኩ ሲሰብካቸው የነበረ ድርጅት ጸጉራችሁ ሲመለጥ ሚኖክሲዲል አምርቶ ዞ የሚመጣው ግንባር ቀደሙ። ፕሮሰስ የተደረጉ ምግቦችን እያግባቡ ኑሯችሁን እንዳቀለሉ ጥቅሞቻቸውን በርከት አድርገው እየዘረዘሩ ሲነግሯችሁ የነበሩ ተቋማት ጤናችሁ ሲታወቅ እና መፍትሄ አልባ ችግር ውስጥ ስትገቡ የመፍትሄ አካል ሁነው ግን ሲመጡ የምታያቸው እራሳቸው ናቸው። መልሰው ለልጅ ልጆቼ እናወርሰዋለን ያላችሁትን እርስት በሙሉ በፈቃደኝነት ይነጥቋቸዋል። አሰባችሁታል። የተሻለ ነገር እንደሚመጣ በማመናችን የሆነብንን ነገር በሙሉ ትተንና ችለን አልፈን ነጋችን ደግሞ ምንም ተስፋ ሳይኖረው ሲቀር ያስባችሁታል፣ ምን እንደምንሆን። አሁን አሁን የምታዩት ጎልቶ እየታየ ጎልቶ የሚመጣ ሰው ባምሮ አለመሆን፣ ወጣቱ ከስራ ይልቅ ነቆራን ባህሉ ማድረግ ሕፃናት የተለያዩ የጤና ችግሮችን ይዞ የሚመጡ ይሄ ኦቲስቲክ ኦቲዝም ቅንጭር የሆነ አእምሮ ማለት ነው። በአእምሯቸው ራሳቸውን ኮንትሮል የማያደርጉ ነፃ በሆነች ህይወት ውስጥ ውልደት በሚል ማህተም በህይወት ተመዝግበው መጥተው ግን እንዳልኖሩ ሆኖ እንዲያልፉ። ወይ ሃይፐር የሆነ አክቲቪቲ ይኖራቸዋል ወይ ሎው የሆነ የሆነ ሰው ኮንትሮል ካላደረጋቸው በህይወት የመኖር እድላቸው ምንም እናንተም ቢሆን በምታደርጓቸው የቀን ከቀን ተግባሮቻችሁ ነገር ችግር ውስጥ ስትወድቁ በራሳችሁ መፍትሄ አልባ ትሆናላችሁ። እና ስናገር የምታደምጡኝ ከሆነ እኔ እነዚህ ፕላትፎርሙ አልጎሪዝሙ እንደሚያሳየኝ እድሜያቸው ከ24 ዓመት በላይ እስከ 80 ዓመት ያሉ ሰዎች ናቸው እያደመጡኝ ያሉ። እያወራው ያለሁት ግን ከ24 ዓመት በታች ላሉት ለመጪው ትውልድ ነው። ሶሻል ሚዲያውን ደግሞ ተቆጣጥሮት ያለው ይሄ ወጣቱ አካል ወጣቱ ክፍል ገና ነፋስና ሳት የሆነው ትውልድ ነው እና ባረጀ ጀሯችሁ ጊዜው ረፍዶ ከምትሰሙኝ ዛሬ ብታስታውሉ ቃላቶችን ብትመርምሯቸው ትርፍ ታገኙበታላችሁ በማይለወጥ አዙሪት ውስጥ ከምትደጋግሙ ህይወታችሁን ነጋችሁ እንዲቀየር ዘርን በተሻለ መሬት የሚበትን ገበሬን አድምጡ ዘር የትም ቦታ ላይ ሊወድቅ ይችላል። በቅሎና አፍርቶ ህይወት ያለው ነገር የሚሰጠው ግን ጥሩ መሬት ሆኖ የተቀበለው አካል ላይ ነው እና ማስተዋልን ያድላችሁ የችሎት ቀንበር ይስጣችሁ እላለሁ። እኔ የገበሬው ልጅ ዮሐንስ ሽፈረው ነኝ።